የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። የአዲስ አበባ መምህራን የመኖሪያ ቤት ባለቤት ሊሆኑ ነው ተባለም። ሪልስቴቱ በገነባቸው ቤቶች ምክንያት ነዋሪዎቹ 2.7 ሚሊዮን ብር ተቀጡም። የግንባታ መሬቶች በሕገ ወጦች እየተወረሩ መሆኑን ተቋሙ አስታወቀም። የጤና ባለሙያዎች አድማቸውን ለማጠናከር ወሰኑ። ሚኒስቴር መስሪያ ቤቱ ደግሞ ሕጋዊ እርምጃ ወስዳለሁ በማለት አስጠንቅቋል።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 በመቃወም ሰላማዊ ሰልፍ አካሂደዋል። የማይጨው ነዋሪዎች በሰልፉ ላይ በርካታ መፈክሮችን ያሰሙ ሲሆን የደብረ ጽዮን መግለጫ የህዝባችንን ሰላም የሚያደፈርስ በመሆኑ አጥብቀን እንቃወማለንም ብለዋል። በራያ ህዝብ ላይ የደብረ ጽዮን የጦርነት መግለጫ አጥብቀን እንቃወማለን፣ በራያ ላይ ጦርነት እንዲደረግ አንፈልግም፣ የደብረ ጽዮን መዋቅር የጠራውን ጦርነትና የኋላ ቀርነት አስተሳሰብ እንቃወማለን፣ እንዲሁም የራያ ህዝብ ጣፈንታና ምርጫ የሚወሰነው በራሳቸው ነው የሚሉ መፈክሮች ተስተውለዋል። አቶ ጌታቸው ረዳ የህወሓት ባለስ ባለስልጣናትን ወንጀሎች በሚዲያ ካጋልጡና ምርጫ ቦርድ ህወሓትን ከፓርቲነት ከሰረዘ በኋላም በክልሉ ውጥረት ነግሷል። ሰሞኑን የፌዴራል ፖሊስ ወደ ክልሉ ዘልቆ የገባ ሲሆን ህወሓት ደግሞ ግጭት ሳይፈጠር ጣልቃ ግቡ ሲል ትናንት ለአፍሪካ ህብረት ደብዳቤ ጽፏል። የአዲስ አበባ መምህራን የመኖሪያ ቤት ባለቤት ሊሆኑ ነው ተባለም። በአዲስ አበባ ከተማ አስተዳደር ለሚገኙ መምህራን የቤት መስሪያ ቦታ መዘጋጀቱ ተገለጸም። በአንድ ሳምንት ውስጥ የርክክብ ሂደቱ ይጀምራል እንደተባሉም መምህራኑ ገልጸዋል። ይህ የተነገረው በአዲስ አበባ ከተማ አስቸኳይ የመምህራን ስብሰባ በተካሄደበት መድረክ ነው። የስብሰባው መነሻም ከሰሞኑ በሺዎች የሚቆጠሩ የጤና ባለሙያዎች በመላው ሀገሪቱ የመብትና የዳቦ ጥያቄ በማንሳት በመላው ኢትዮጵያ በቅርብ ዓመታት ታይቶ የማይታወቅ የተናበበ እንቅስቃሴ መሆኑ ተሰምቷል። ይህ የጤና ባለሙያዎች እንቅስቃሴ እንደ መምህራን፣ አርሶ አደሮች፣ ነጋዴዎች ወዘተ ባሉ የህብረተሰብ ክፍሎች ዘንድ እንዳይተላለፍ አንዳንድ ጥረቶች እየተደረጉ እንዳሉ መረጃዎች ያሳያሉ። ከእነዚህም አንዱ በመምህራን ላይ ያተኮረ ሲሆን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከትላንት በስቲያ የማይቀርበትና አስቸኳይ ያለውን ስብሰባ ከመምህራን ጋር ሲያደርግ ውሏል። እነዚህ ስብሰባዎች ላይ ስልክም ሆነ ምንም አይነት የኤሌክትሮኒክስ መሳሪያዎችን ይዞ መግባት እንደማይቻል አስቀድሞም ተገልጿል። የውይይቱ ርዕስ ትውልድ በመምህር ይቀረጻል ሀገር በትምህርት ይበለጽጋል የሚል ነበር። ለምሳሌ በአዲስ አበባ አዳራሽ የተገኙት የአዲስ አበባ ትምህርት ቢሮ ኃላፊው ዶክተር ዘላለም ሙላቱ ባቀረቡት ሰነድ ላይ ብልጽግና በትምህርት ዘርፍ የተሳኩ ጠንካራ ጎኖች እንዳሉት ጠቅሰው እነዚህም የሀገራችንን የፖለቲካ ምህዳር ማስፋት፣ የዜጎችን መብት ማረጋገጥ፣ የፌዴራላዊ ስርዓትን ማጠናከርና የፖለቲካ አካታችነት መፍጠር ናቸው ብለዋል። ዶክተር ዘላለም ያጋጠሙ ችግሮችን ሲያነሱም የፖለቲካ ጽንፈኝነት፣ ከአስተሳሰብ ትርክት ይልቅ በነጠላ ትርክት ላይ ማተኮር፣ የነፃነት መብትን ያለ አግባብ መጠቀም የሚሉ እንደነበሩም መምህራን ገልጸዋል። መምህራን በበኩላቸው የደሞዝ ማነስ፣ የቤት ክራይ ውድነት፣ የኑሮ ውድነት የአስተዳደር ችግር ወይም ቢሮክራሲ፣ የግብር መብዛትና ሌሎች ጥያቄዎችን ማንሳታቸውን ታውቋል። በሌላ አንድ ስብሰባ ላይ ደግሞ ማስፈራሪያ ዘል መልእክቶች ከመንግስት አካላት ሲተላለፍ እንደነበር፣ መንግስትን ለመገዳደር ለሚሹ አካላት መምህራን መጠቀሚያ መሆን እንደሌለባቸውና በተደራጀ ተቃውሞ ላይ ተሳትፎ የሚገኙ አስተዳደራዊ እርምጃ እንደሚወሰድባቸው እንደተነገራቸው ገልጸዋል። መምህራንን የቤት ባለቤት ለማድረግ ከሊዝ ነፃ መሬት መዘጋጀቱን ከንግድ ባንክ ጋር ቅድመ ዝግጅት መጠናቀቁንና ከአንድ ሳምንት በ በኋላ ሂደቱ እንደሚጀምርም በስብሰባው ላይ መገለጹን መምህራኑ ላቦል ዜና ገልጸዋል። የአፍሪካ ህብረት የኢትዮጵያ ምርጫ ቦርድን ኮነነ። የጸጥታው ምክር ቤት በኢትዮጵያ ላይ በአስቸኳይ እንዲሰበሰብም ጠይቋል። የህወሀት መሰረዝን ተከትሎ የአፍሪካ ህብረት ለጸጥታ ምክር ቤት አስቸኳይ ስብሰባ ጠየቀም። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሀትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎም የአፍሪካ ህብረት ለጸጥታ ምክር ቤቱ አስቸኳይ ስብሰባ ጥሪ አቅርቧል። ህብረቱ የፕሪቶሪያ የሰላም ስምምነት አደጋ ላይ መውደቁን በመግለጽ ሁኔታው ወደ ከፋ ግጭት ከማምራቱ በፊት በአስቸኳይ መፍትሄ እንዲፈለግ አሳስቧል። የአፍሪካ ህብረት ኮሚሽን ሰብሳቢ ክቡር መሐመድ አሊ የሱፍ ለምክር ቤቱ በላኩት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 በቀይ ባህር አካባቢ በኢትዮጵያና ኤርትራ እንዲሁም በኢትዮጵያና ግብፅ መካከል የሰፈነው ውጥረት በአውሮፓ ህብረት ጥቅሞችና ደህንነት ላይ ከባድ ስጋት እንደደቀን አስታውቋል። ከአሁን ስሉ በሪፖርቱ እንዳመለከተውም ይህ ውጥረት ወደ ሌሎች የአፍሪካ ቀንድ ክፍሎች እየተስፋፋ በመምጣት ሶማሊያን ጨምሮ ቀጠናው ወደ ባሳ ለመረጋጋት ሊያመራ ይችላል ተብሏል። ይህ ሁኔታ ለአውሮፓ ህብረት ደህንነትና ኢኮኖሚያዊ ጥቅም ስጋት እንደሚሆንም ሪፖርቱ አካቷል። በዚህም መሰረት የአውሮፓ ህብረት በኢትዮጵያና ሶማሊያ መካከል የተደረሰውን የባህር በር ስምምነት በመደገፍ በኢትዮጵያና ጎረቤቶቿ መካከል ያለውን ውጥረት ለማርገብ ጥረት እንዲያደርግ ካውንስሉ ጥሪ አቅርቧል። ከዚህም በተጨማሪ ሁለቱ አገራት የንግድ ኮሪደር እንዲገነቡ የአውሮፓ ህብረት ድጋፍ እንዲሰጥ ሪፖርቱ አሳስቧል። የአውሮፓ የውጭ ግንኙነት ካውንስል ይህን ምክረ ሀሳብ ያቀረበው በቀጠናው ያለው አለመረጋጋት እየሰፋ ከመምጣቱ በፊት የአውሮፓ ህብረት ንቁ ተሳትፎ ማድረግ ሰላምና መረጋጋትን ለማረጋገጥ ያለውን ፍላጎት ለማሳየት ነው ተብሏል። የግንባታ መሬቶች በህገወጦች እየተወረሩ መሆኑን ተቋሙ አስታወቀም። የተከለሉ የግንባታ መሬቶች በህገ ወጦች የተወረሩበት መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገልጿል። ኮርፖሬሽኑ ለባለይዞታዎች ካሳ ክፍሎ አካባቢውን ቢያጸዳም በድጋሚ ወረራ እየተካሄደባቸው ነው ብሏል። ለሼዶች እና ለኢንዱስትሪ ልማት በተለዩና በተዘጋጁ ክፍት ቦታዎች ላይ ህገወጦች በዘፈቀደ ግንባታዎች እያከናወኑበት መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። የኮርፖሬቱ የኮሚኒኬሽን ስራ አስኪያጅ አቶ ጳውሎስ በለጠ ቀደም ሲል ለመሬት ባለው ይዞታዎች አስፈላጊው የካሳ ክፍያ ቢፈጸምም በቦሌ ለሚ ኢንዱስትሪ ፓርክ እንዲሁም በጅማና በአዋሳ ከተሞች ለልማት ተብሎ የተከለሉ አካባቢዎች በህገወጥ መንገድ እየተያዙ ነው ብለዋል። ጉዳዩ ከተቋማችን አቅም በላይ ነው ያሉት ኃላፊው ከሚመለከታቸው ባለድርሻዎች ጋር ተደጋጋሚ ውይይት ቢያካሂዱም አጥጋቢ ምላሽ ማግኘት እንዳልቻሉም ተናግረዋል። የፌዴራልና የክልል መንግስታት አፋጣኝ ምላሽ እንዲሰጡም በዚህ አጋጣሚ ጠይቀዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሚያስተዳድራቸው 13 ኢንዱስትሪ ፓርኮችና የድሬዳዋ ነጻ የንግድ ቀጠና መካከል አስሩ ወደ ልዩ የኢኮኖሚ ዞን ማደጋቸው ይታወቃል። እነዚህም ልዩ የኢኮኖሚ ዞኖች ካላቸው 177 ሼዶች 150 በሀገር ውስጥና በውጭ ባለሀብቶች መያዛቸው የተገለጸ ሲሆን ባለፉት ዘጠኝ ወራት ከ80 በላይ አዳዲስ ኢንቨስትመንቶች ወደ ልዩ ኢኮኖሚ ዞኖች መግባታቸው ተመላክቷል። ሪል ስቴቱ በገነባቸው ቤቶች ምክንያት ነዋሪዎቹ 27 ሚሊዮን ብር ተቀጡም ኖ ሪል ስቴት በፊጋ ሳይት 200 ቤቶችን ገንብቶም ለነዋሪዎች እያስረከበ ባለው በምሪያ መንደሩ ውስጥ ከ10 ሺህ በላይ ነዋሪዎች እየኖሩ ይገኛሉ። ነዋሪዎቹ እንደገለጹት ሪል ስቴቱ ለቤቶች ያዘጋጀው የፍሳሽ ማጠራቀሚያ ተጣርቶ ከወንዝ ጋር በመገናኘቱ አሁን ላይ በወጣው የወንዝ ዳርቻ ደንብ መሰረት ፍሳሹን ወዲያውኑ ማስቆም ባለመቻሉ በደንብ ማስከበር ለተደጋጋሚ ቅጣት መዳረጋቸውን ተናግረዋል። ችግሩን የፈጠረውእና የምሪያ መንደሩን አጥር ለማጠር ያልቻለው ትክክለኛ የፍሳሽ ማስወገጃ ለገነባላቸው ቤቶች ያላዘጋጀው የኖር ልስቴት በበኩሉ ጉዳዩ እንደማይመለከተው ተናግሯል። ነዋሪዎቹ ለችግሩ ጊዜያዊ መፍትሄ ለመስጠት በየቀኑ በበርካታ የፍሳሽ መኪኖች ላለፈው አንድ ወር ሴፍቲ ታንኩን እያስመጠጡ እንደሚገኙና ችግሩን በዘልቄታው ለመ መፍታት ያለባቸውን የቦታ ችግር እንዲፈታ ለለሚኩራ ክፍለ ከተማ ጥያቄ ቢያቀርቡም ምላሽ ማግኘት እንዳልቻሉ ተጨማሪ ማጣሪያ ለማሰራት ባስጠኑት ጥናት እስከ 80 ሚሊዮን ብር እንደተጠየቁና ይህንን ፋይናንስ ለማሰባሰብ ጊዜና አቅም የሚጠይቅ መሆኑን ለማወቅ ተችሏል። ሆኖም የክፍለ ከተማው ደንብ ማስከበር ከአካባቢ ጥበቃ ጽሕፈት ቤት ጋር በጋራ በመሆኑ ነዋሪው ላይ ከፍተኛ ወከባ እያደረሱባቸው መሆኑ ሳያንስ በአንድ ወር ውስጥ 900 ሺ ብር እና ከትላንት በስቲያ ደግሞ ተጨማሪ 1.8 ሚሊዮን ብር በድምሩ የ2.7 ሚሊዮን ብር ቅጣት እንደተጣለባቸው ተናግረዋል። የመጀመሪያውን የ900 ሺ ብር ቅጣት በመክፈል ችግሩን ለማስተካከል ሌት ተቀን ጥረት እያደረጉ በሚገኙበት ጊዜ ተጨማሪ ብር ቅጣት በሶስት ቀን ውስጥ እንዲከፍሉ መታዘዛቸውን በምሬት ተናግረዋል። ይህም በነዋሪው ዘንድ ከፍተኛ የመዋጮ ጫና ውስጥ የከተተ መሆኑን ነዋሪዎች በምሬት የገለጹ ሲሆን የለሚ ኩራ የአካባቢ ጥበቃ ኃላፊ አሁንም ቅጣቱ በበርካታ ቦታዎች እንደሚቀጥል ነግረውናል። የጤና ባለሙያዎች አድማቸውን ለማጠናከር ወሰኑም። ሚኒስተር መስሪያ ቤቱ ደግሞ ህጋዊ እርምጃ ወስዳለው በማለት አስጠንቅቋል። የጤና ሚኒስተር ትላንት በወቅታዊ የጤና አገልግሎት ዙሪያ በሰጠው መግለጫ ከሰሞኑ የመብትና የጥቅም ጥያቄ አንስተው ያሉ የጤና ባለሙያዎች ብዙዎቹ በአሰተኛ መረጃ የተወናበዱም ጥቂቶቹ ደግሞ ጥፋትን አላማቸው ያደረጉ ናቸው በማለት ቀሷል። ሚኒስተር መስሪያ ቤቱ በመግለጫው ጥቂት ባላቸው የማስተማሪያ የጤና ኮሌጆችና ተቋማት በመደበኛ ስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች እንደደረሱት ጠቅሶ ድርጊቱ የራስን ቤተሰብ ዘመድ ወገን ሳይሆንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ብሏል። መንግስት መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅ 1362 ህዝባር 2017 አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል። በጎ ህሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ ጥሪ እናቀርባለን በማለት በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋሙ ሆነ ከጤና ተቋሙ ውጭ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ የሚወሰድ መሆኑን ቀድመን እናሳውቃለን በማለት ማስፈራሪያ አዘል መልእክት አስተላልፏል። በሌላ በኩል የጤና ባለሙያዎች ማህበር ቦርድ ሙሉ ለሙሉ አገልግሎት ለማቆም ውሳኔ ላይ መድረሱን አስታውቋል። ከዚህ በፊት አንዳንድ የአስቸኳይ ድንገተኛና ነፍሰ አድን ሕክምናዎች እንዳይቋረጡ ተደርጎ የከፊል ስራ ማቆም አድማ ተደርጎ የቆየ ቢሆንም አሁን ላይ በጤና ባለሙያዎች ላይ የሚደርሰው እስርና እንግልት ባለመቆሙ ሙሉ ለሙሉ ስራ ወደ ማቆም መሄዳቸውን መሰረት ሚዲያ ዘግቧል።